አምላካችንን ሲሳደብ የነበረ እንዲሁም እነፎይን እንዲሁም ሌሎች ወንድሞቻችንን ፋኖ ናቸው፣ ከፋኖ ጋር ተልእኮ አላቸው፣ አሸባሪ ናቸው ሲል የነበረ ግለሰብ አንገት ብለው ወይ ደግሞ እነሱ እናንተን አንገት ብለው ወደ አኺራ ሄዳችሁ ጀነት ከማግኘት የበለጠ አሁን መዘከር የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ይሁኑ፣ በተግባር እንዲታደርግ ያለው እንዲታጨጭ ያለው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ወደ በጋሻው እዩ ጩፋ ምላሽ ሰጥቷል። ማርሽ በአንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በቅርከቱ አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። ኢቢኤስ ላይ የቀረበችው ብርቱካን ዛሬ መንግስት ዶክመንተሪ ሰርቶ ውሸቴን ነው ድራማ ነው በጣም በጣም ልብ የሚነካ እና አሳዛኝ ዶክመንተሪ ነው ሰርታችሁ የመጣችሁት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለው እግዚአብሔር ይመስገን። በያላችሁ በሰላም በክርስቶስ ይብዛልኝ፣ ተወዳችሁ። ውድ ኦርቶዶክሳውያን፣ ውድ ቤተሰቦቼ በዛሬው ቪዲዮ እጅግ ሰፋ ያሉ ነገሮችን አብረን የምናይ ይሆናል። በመጀመሪያ በእፎይ ዙሪያ በነበሩ ጉዳዮች ላይ ያን ምክንያት በማድረግ በማወቅ የሚሆን ባለማወቅ ራሱን አሸባሪ አድርጎ የሰራው ቪዲዮ አለ። አንድ ልጅ ነው ሁላችሁም ታቁታላችሁ። ከዚህ ገደብ ኦርቶዶክሳውያንን በደንብ አድርጎ ሲሰድብ የነበረ ልጅ ነው። በተጨማሪ ፓስተር ጩፋ ገና ምን አያችሁ፣ መርፍ ሁሉ እንተኩሳለን ብሏል። እንግዲህ ወታደር ማሰለፍ ለእኛ ምንም አይደለ፣ ገና መርፍ እንተኩሳለን ብሏል። እንግዲህ ምላሽ ሰጥተዋል። እንዲሁም በቡርቱካን ጉዳይ ላይ ቢሲ ዶክመንተሪ መስራቱን ሁላችሁም አይታችኋሉ እያስባሉ እና በዛ ጉዳይ ላይ ከፍተኛ ተቃውሞ እያሰሙ ነው ያሉት የኢትዮጵያ ሕዝብ ትንሽ ሰፋ ያሉ ቪዲዮዎች ናቸው የዛሬ ቪዲዮዎች። ወደዛ ከመሄዳችን በፊት ሁላችሁም ኮሜንት ላይ የገባችው ገብርኤል ገብርኤል ትያላችሁ ስጽፍልኛላችሁ ዛሬ ለተቀኑ ገብርኤል ነው። አንድ አጣሪ ያለ ቪዲዮ ያስደምጣችሁና ወደ ፕሮግራማችን እንሄዳለን። ሁሉም ባለማተብ፣ ሁሉም ኦርቶዶክሳዊ ኮሜንቱን ቅዱስ ገብርኤል ብላችሁ እያጠለቀለቃችሁ ለ50 ሰው ሼር አርጉልኝ። ይህንን እስከ መጨረሻው አዳምጦልኝ። ይህ ቅዱስ ገብርኤል ነው ሳጥናኤል ስላሴን በከዳ ጊዜ መላእክቱን በቃሉ ያጽናናቸው፣ ይህ ቅዱስ ገብርኤል ነው። ከሰባቱ ሊቀነ መላእክት አንዱ በእግዚአብሔር ፊት የሚቆም ይህ ቅዱስ ገብርኤል ነው። በጨለማና በሞት ጥላ ውስጥ ለሚኖር ብርሃን የገለጸና የሰበከ ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ የክርስቶስን ልደት ለድንግል ማርያም ያበሰረ ይህ ቅዱስ ገብርኤል ነው። ዳንኤልን ከአናብስት ያዳነው ይህ ቅዱስ ገብርኤል ነው። ሰለስቱ ደቂቅን ከእቶን እሳት ያዳናቸው ይህ ቅዱስ ገብርኤል ነው። ወደ ዮሴፍና ወደ ኒቆዲሞስ የተላከ ይህ ቅዱስ ገብርኤል ነው። ቅሪቆስና እናቱን እየሉጣን ከእቶን እሳት ያዳናቸው ይህ ቅዱስ ገብርኤል ነው። ሰባ ሰገልን በኮከብ ምልክት የመራቸው ይህ ቅዱስ ገብርኤል ነው። ድንግል ማርያምንና ሕፃኑን ክርስቶስን በምረበዳ በስደታቸው የመራ ይህ ቅዱስ ገብርኤል ነው። የብርሃን ራስ ወርቅ የተቀዳጀ ይህ ቅዱስ ገብርኤል ነው። የአሸናፊ ኃይል መልአክ ይህ ቅዱስ ገብርኤል ነው። ይል ማለት እግዚኦ ግብር የእግዚአብሔር አገልጋይ ማለት ነው። ፍጥረታት መፈጠር በጀመሩበት በዕለተ እሑድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም ማን ፈጠረ ሲሉ፣ ዲያብሎስም እኔ ፈጠርኳቸው ብሎ መላእክት በተረበሹ ጊዜ በያለንበት ጸንተን እንቁም ብሎ ያረጋጋቸው ይህ ቅዱስ ገብርኤል ነው። በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል ነው። አሚን አሚን፣ ቃሌዎት ያሰማልን ወንድማችን ሚኮ። ቀጥታ እንግዲህ ወደ ዛሬ ወዳዘጋጀን ፕሮግራም እንሄዳለን። ተከታተሉ በደንብ አድርጋችሁን ለማድመጥ ሞክሩ። ወደ ቪዲዮ እንሄዳለን። አሁን አሁን እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲል በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ። መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል እንግዲህ እንደሰማችሁት እንኳን ወታደር ማሰለፍ ቀርቶ ገና መድፍ እንተኩሳለን ብሏል። እንደሰማችሁት አንድ ነቢይ ተብሎ የሚጠራ ግለሰብ ወታደር ለምን ያስፈልገዋል? የክርስቶስ ወታደር ነኝ ብሎ ካሰበ ሰውን አጸድቃለሁ ወይም ሰውን አጸድቃለሁ ብሎ የሚያስብ ነቢይ ሰራዊት አሰልፎ ልክ የጦር ሜዳ ተጓዥ ይመስል ብቻ የሚገርም ነገር ነው። እኔ ግን እንደተረዳሁት በጣም ትልቅ ጥላት ባላገራ ያለው ነው የሚመስለኝ። በራሱ የሚተማመን ከሆነ ነብይ ላይ ብሎ የሚያስብ ምድራዊ ህይወት እንዲመቸው ሳይሆን የሚኖረው መንግስቱን ለመውረስ ነው የሚጣደፈው። ማንኛውም ሰው እመን እንጂ አትፍራ ተብሎ ተጽፏል። ስለዚህ ፍጹም አማኝ ከሆነ ፍጹም የሚያምን ሰው ከሆነ ይህ ሁሉ ሰራዊት ማሰላፉ ምንም አስፈላጊ አይደለም፣ አግባብ አይደለም። ብቻ ዘንድሮ የምንሰማው የሚገርም ነገር ወደ ቀጣይ ቪዲ ስዳቸው ስ ይህ የእኛ ህይወት ነው እዛ ሲናገር ከሰማይ ከወረደው በቀር ወደ ሰማይ ይወጣ የለም ይላል። አሜን ከሰማይ የወረደው አሜን፣ በድንግል የተወለደው አሜን፣ በሥጋና በደም የተካፈለው አሜን። ዛሬ ይወጣ ነው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ወደ በጋሻ ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮደር ልማት እንዳያፈርሱ አይበጋሸው እኛ ጋር የነበረ ጸጋ ወላዴታ አምላክ ከልደታ እስጢፋኖስ ከእስጢፋኖስ ዮሴፍ ከዮሴፍ ረጲ መዳኒ ያለም ከረጲ መዳንያለም እስከ ሰበታ ጌቴ ሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ፣ አቤት ግርማ ሞገስ፣ አቤት ወንጌል አገላለጥ! እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፓልቱ ወደ ጎዳና ወጣ። የምር አያምርብህም፣ እንኳን ብትበረጥጥም የምር በጋሻው አያምርብህም። አሁን አይደብረው። ሌላው ነገር በጋሻው ልንገር፣ አንተ ጎዳና መውጣትን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትንታግ ልጆች አንተን ከአዳራሽ መውጣት አይተው ተመልክተው ይኸውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው። ወነዚህ ጨካኞች ክፉዎች፣ እግር ወጣ ሲል ይኸው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማያከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል። ቤትህን ቆልፈ ውጣ በጋሻው፣ እነዚህ ጥሩ ልጆች አይደሉም። እውነቴን ነው ምነግርህ። ይኸው አንተ ጋር ያገለግል የነበረ አንተ ጋር ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆን ብለው በተንኮል በሴራ እነ አኬ እነባሮክ እነዩብ ግን እነዘማሪ እዛ እነ መምር ኤርሚያስ ግን እግዚአብሔር የላችሁ፣ ወንድማችን እንኳን ደስ አለ። ዛሬ ከስላሴ ልጅነት አግኝታል። ደስ ብሎናል። አምላካችንን ሲሳደብ የነበረ እንዲሁም እነፎይን እንዲሁም ሌሎች ወንድሞቻችንን ፋኖ ናቸው ከፋኖ ጋር ተልኳላቸው አሸባሪ ናቸው ሲል የነበረ ግለሰብ በራሱ አንደበት አሸባሪ መሆኑን ተናግሯል። ይህንን ቪዲዮ ሁላችሁም ኮፒ ሊንክ አድርጉ በምችሉት መጠን ደግሞ ለሁሉም እንዲዳረስ ድዩት እያደረጋችሁ ስሩበት። የሚናገረውን እስካሰማችሁ ድረስ ለብዙሀን እንዲደርስ ኮፒ ሊንክ አድርጉ። ሙስሊሙን የሚገፋ መንግስት የትም ሲደርስ አላየንም፣ በአጭሩ ሲቋጭ ነው። ይሄንንም ከወያኔ መንግስት ሊማር ይገባል። ሙስሊሙን መነካካት ሲጀምር ወያኔ እንግዲህ ወንበሩን አበላሸ ወንበሩን ዝቅ አደረገ ወንበሩን ሰብሮ ወደ መቀለ ገባ ማለት ነው። ይቀጥልና አሁንም ደግሞ ያለው መንግስት አሁንም እጁን ከሙስሊሙ ኡማ ያንሳ አይ በዚህ ይቀጥላለው ሚል ከሆነ ከወያኔ አለም የሚል ከሆነ ያው የወያኔ ይጣፍ አንታ እንደሚደርሰው ግልጽ ነው ማለት ነው። ክርስቶስን የሰደበ በራሱ አንደበት ራሱ ላይ መስክሮ ልክ እንደዚህ አሸባሪ መሆኑን ይገልጻል ማለት ነው። ይህ ግለሰብ ከዚህ በፊት ወንድሞቻችንን በሌላቸው ስም ሲሰጥ የነበረ አምላካችንን በማይገባ ቃል ሲሳደብ የነበረ ግለሰብ ነው። ስለዚህ አሁን ደግሞ ይህንን መንግስት የበፊቱ መንግስት እጣፋንታ እንዳይደርሰው የሚሳደቡ ሙስሊሞችን እንዳያስርበዋል። ምክንያቱም ከተሳዳቢዎቹ መካከል አንደኛው እራሱ ስለሆነ መንግስትንና ትልቁን የሙስሊም ህብረተሰብ ሊያጣላ የተነሳ አንድ ግለሰብ ነው። ይህ ግለሰብ አሸባሪ ስለሆነ በተናገረው አማርኛ ይህንን ቪዲዮ ለህግ አካላት እንዲደርስ በምችሉት በምችሉት መጠን ኮፒ ሊንክ አድርጉ። የእኛን አምላክ የነካ ልክ እንደዚህ በራሱ አንደበት ራሱ ላይ ይመሰክራል። እንግዲህ እንግለሰብ ከዚህ ቀደም ሁላችሁም አይታችሁታል ብዬ አስባለሁ። ኦርቶዶክስን ባልሆነ በኩል ሲዘብ ሲሰድብ በክርስቶስ ላይ ሲያላግጥ የነበረ ግለሰብ ነው። አሁን ደግሞ ወጣ ብሎ መጥቷል። ትልቅ አሸባሪ ሆኗል ማለት ነው። እየተናገረ ያለው ንግግር ያስጠይቀዋል ያስጠይቀዋል በስነ ስርዓት የሚያስጠይቀው ንግግር ነው። ይህ ሃይማኖትን ወክሎ የሚናገር ግለሰብ አይደለም። ህዝብን ከህዝብ እምነትን ከመንግስት ጋር ለማጋጨት ያደረገበት ቪዲዮ ነው። ስለዚህ ጀርባው ሊጠና ይገባል ብዬ አስባለሁኝ። ይህ ሰውዬ በአስቸኳይ ተጠንቀቁት። ከዚህ በመቀጠል የምንሄደው ወደ እህታችን ብርቱካን ጉዳይ እንሄዳለን። የእህታችን ብርቱካን እንግዲህ በኤቢሲ ላይ ዶክመንተሪ ፊልም ተሰርቶ እንደተለቀቀ አይታችሁታል ብዬ አስባለሁኝ። ስለዚህ ብዙ ኢትዮጵያውያን ህዝቦች ድርጊቱን እየተቃወሙት ነው ያሉት አይደለም ተገዳ ነው እንደዚህ ያለችውም እያሉ ነው ያሉት። ለማንኛውም በጥሞና ተከታተላቸው ተከታተላችሁ የራሳችሁን ሀሳብን አስተያየት ኮመንት ላይ የምታስቀምጡልኝ ይሆናል። ቀጥታ ወደ እሱ ቪዲዮ ይወስዳችኋለሁኝ። አንድ በአንድ በየተራ የምታደምጡት ይሆናል። የራሳችሁን ሀሳብ ኮመንት ላይ የምታስቀምጡ ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። አሁን መልከቱ። ዓይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች ባለ ትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከሯን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ በአንድ አሳያችኋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙም ኦሪጂናልነቱም ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09 05 2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪጆይ ኢትዮጵያ፣ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ሥራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ሥራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪጆ ኢትዮጵያ ከዚህ በፊት በተለያዩ መንገድ ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ቡርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የዓይን ኦፕራሲዮን የተደረገ መሆኑና ወይዘሮ ቡርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታደርጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው እናንተም አንብቡት እኔም አነበዋለሁ በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20 03 2017 ዓ ም ይላል ህዳር ሃያ ማለት ነው ለአዲስ ከተማ ክፍለ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህፃናት ማኅበራዊ ጉዳይ ጽፈት ቤት ወይዘሮ ብርቱካን ተመስገን በቀን 20 03 2017 ዓም ጽፈት ቤታችን መታ ባመለከተችው መሠረት የዩኒቨርሲቲ ተማሪ ሆኜ እያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ እያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህጻናት ጉዳዮች ጽሕፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። በጣም በጣም ልብ የሚነካ እናሳዛኝ ዶክመንተሪ ነው ሰርታችሁ የመጣችሁት። የሚያስቅም ነው የሚያሳዝንም ነው። በዚህ ደረጃ የሙያተኛ እጥረት ያላችሁ አልመሰለኝም ነበር፣ ግን በጣም ነው የሚያሳዝነው። በወንድማችን በጀግናውን አውሰናይ የውሸት ዶክመንተሪ ትምህርት የወሰዳችሁ መስሎን እዚህ ጋም የተለየ ነገር ታመጣላችሁ ብለን ጥበባዊ ነገር ጠብቀን ነበረ። አልተሳካም። የትኛውንም ተዋናይ ይዛችሁ ብትመጡ ኢቤስ ላይ የቀረበውን እውነት የሚያክል የሚያክለውን ተውት፣ የሚቀራረብ ትወና ተውን የሚችል ሰው አታገኙም። ምክንያቱም እውነት ነው፣ ልጅቱ ይዘ የቀረበችው ልትፍቁት አትችሉም። በጣም ከመቸኮላቸው የተነሳ ቃለ መጠየቁ ላይ እህቲቱን አዱኛ ነው ያላችኋት። ስሟን አዱኛ የሚባል የሴት ስም እኔ አይቼም ሰምቼም አላውቅም። በየትኛውም ካልቸር ያለ አይመስለኝም። በጣም ብዙ ስተቶችን ማውጣትና መናገር ይቻላል። ግን በጣም ለቀሽም ትወና አጨብጭቤ ነው የማልፈው። ይሄንን ዶክመንታሪ አይታችሁ አሁንም ድጋሜ ይሄ ነገር እውነት ይሁን ውሸት ይሁን የሚል ጥርጣሬ የሚያድርባችሁ ሰዎች ካላችሁ ጤነኝነታችሁን ሄዳችሁ ቼክ አድርጉ። እና አባቷ በልጅነቷ እንደተሰደደ ስትናገር ይሰማል። እናቷ በልጅነቷ እንደሞተች ስትናገር ይደመጣል። እህቶቿ ወንድሞቿ፣ በአጠቃላይ ቤተሰቦቿ በሙሉ ጤንነት ላይና ምንም አይነት እርዳታ ማስፈልጋቸው እንደሆነ ቤታቸው ሙሉ እንደሆነ ስትናገር ይደመጣል። በቪዲዮ የምትታይ ልጅ ናት። ሐዋሳና አካባቢ ላይ ያላችሁ ሰዎች የቤት አከራ ስትናገር ሰምታቸዋል። አረኔ እኮ ጭራሽ በኢቢኤስ አይቻት ዘወር ስልኩ የታጠበው ልብሷሉ እኮ ገመድ ገመድላ ያለ እኔ ምን ጉድ ነው ምናምን ብላሉ ስትናገር ነበር ቤት በኩል ወጣ ነው ኢንተርቪው የሰጠችው እንዴ! የታጠበ ልብሷ እዚህ ገመድ ላይ አነበር እንዴት ትላለች። ሐዋሳና አካባቢ ላይ ሴትዮ ሰዎች እቺ የቤት አከራይ ማን እንደሆነች ጠይቋት፣ ቀርባችሁ ጠይቋት፣ ጠይቋትና ትነግሩኛላችሁ። መቼስ ሰው በቪዲዮ በዚህ ደረጃ እየታየ ቤተሰብ እያለው ከዋሻ ይገርመኛል። የቤት አከራይ ባልየው ባልየው በነገራችን ላይ የት ባንክ ነው የሚሰራው? ቡና ባንክ ነው የሚሰራው። ሐዋሳ ውስጥ ቡና ባንክ ነው የሚሰራው። ጥሩ ተከፋይ እንደሆነ ነው የሚናገረው። አረ የተጋባ ነው በ2014 ነው። እንዲህ አይነት ጉዳት ደርሶባት ከሆነ ታሪ የታለ ጠባሳው ሳው የታለ እንትኑ? እሷም ትናገራለች የትኛውም ሐኪም ጋር ወስዳችሁ አሳዩኝ። የትኛውም ዶክተሮች ካላችሁ የትኛውም ሐኪም ቤት ወስዳችሁ አሳዩኝ። እኔ ከልብ ህመም ውጭ ምንም አይነት ህመም የለብኝም ትላለች። ድራማ ነው ብላ ቁጭ ለትወና ብለው ሲያቀርቡ ትክክለኛ የተናገቱ ትወና፣ አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርግ ያለው እንዲተጫጭግ ያለው እያሉ ብልትን እያሳዩ ጭንቅላላትን እየዳሰሱ እየተከፍሉ በኢቢኤስ የቀረበውን አይተናል። በኢቢሲ በፋና የቀረበውንም አይታችኋል። ስለ ብርቱካን ማለት ነው። ምን ተሰማችሁ? የተሰማችሁን ብቻ በኮመንት አስቀምጡ። እንግዲህ እያንዳንዳችሁ ባላችሁበት ሁኔታ አላህን ዘክሩ። አላህን አውሶ አዙና አላህን በያላችሁበት ሆናችሁ ዘክሩት ብሎ ሲል እንዴት እንደሆነ ታውቃላችሁ። በጦር ሜዳ ላይ ተገናኝታችሁ እነሱ የእናንተን አንገት ብለው ወይ ደግሞ እነሱ የእናንተን አንገት ብለው ወደ አኺራ ሄዳችሁ ጀነት ከማግኘት የበለጠ አላህን መዘከር እንዴት ነው። የአላህ ጠላት የሆኑትን ሰዎች ማለትም ከእስልምና ውጭ የሆኑትን ሰዎች ወጥቶ መዋጋት ማለት ነው ወይ አንገቱን ብሎ መቀላት መቅላት ወይም ደግሞ ራሱ መቀላት ነው። ይሄ ነው አላህን መዘከር ብሎ የሚያስተምረው ኡስታዙ ማለት ነው። ምንን ታገኛለህ? የትኛውን ሀጀር ታገኛለህ አለ። ትልቅ ሀጀርን ታገኛለህ። ትልቅ ሀጀርን ታገኛለህ። እሱ ምንድን ነው አለ። ጀነትን አለ። ኦኬ ወጥቶ ከአላህ ውጭ የሆኑን አካላት ገሎ ወይም ራሱ ይሄን ነገር ተጋሎ እሱን ቢሞት ትልቅ ሀጀር ያገኛል። አላህን መዘከር ነው አለ። ኦኬ ምንድነው የሚያገኘው ጀነትን አለ። ጀነት ደግሞ ምንድነው ያለው? ጃሚያ ተርሚዲ 663 ላይ መሀመድ እንዳለው ለሃይማኖቱ የተጋደለ ወንድ ምን ያገኛል ብሏል? 72 ደናግል ሴቶችን። ለዚህ ሙስሊም ወገኖቻችን እናንተ የምትጋደሉት አሁን ከአራት ሚስት ሌላ እዛ ሄዳችሁ ምታተራምሷቸው ሴቶችን ለማግኘት ነው ማለት ነው። አላህን አንከተልም የሚሉትን ሰዎች የምትጋደሉትም ሆነ አንገት እንቀላለን የምትሉት ካደረጋችሁት እዛ ጀነት ሄዳችሁ ትሸለማላችሁ የሚል የጀነት ተስፋን ሰጥቷችሁ ስለሄደ ስለ ሃይማኖታችሁ ተጋላችሁ ከገደላችሁም ሆነ ከተገደላችሁ የሚሰጣችሁ ሰባ ሁለት ደናግል ሴቶች አሉ የሚል ትምህርት ስላላችሁ አሰፍስፋችሁ እንደዚህ አይነት ነገሮችን ለመቀስቀስ ነው የምትሞክሩት ማለት ነው። እና እንግዲህ ኡስታዝ ተብዬ ነው እንደዚህ አይነት ጦርነት የሚቀሰቅሰው የአላህ ጠላት የሆኑትን ወጥተ ተጋደል፣ አንገትም ቅላ፣ አንተም ከተቀላ ጀነትን ታገኛለ አለ። ጀነት ደግሞ ምንድን ያለው 72 ደናግል ሴቶች እንደ ፓስፖርት እየታደሱ የሚሸለሙት ሴቶች። እነዚህ ለማግኘት የሰውን ሕይወት ይቀላል ማለት ነው። እንግዲህ ያው የእስልምና አስተምሮ ነው። መሐመድ በዘመኑ ወደ ጦርነት አንገባም ሲሉት ወጣቱ ያታለለበት ይሄ ብልጭልጫዊ የሆነ የጀነት ተስፋ ነው። እንግዲህ ይሄም ኡስታድ እንደዚሁ ብልጭልጭ የሆነ ነገር እየነገረ ወጣቱ ለጦርነት የሚቀሰቅሰው ማለት ነው።